ሰላም ጤና ይስጥልኝ ውድና የተከበራችሁ እንደምን አላችሁ? ሰላማችሁ ባላችሁበት ብዝት ይበል። ዛሬ እንግዲህ በጽናት ድራማ በክፍል ዘጠና ሶስት መተናል። ጽናትና የቤቲ እናት ተያያዙ፣ ተጫበጡ፣ ተፋጠጡ። እጅጉን በጣም በሚያሳዝን ሁኔታ የቤቲ እናት ለነኪራ በጣም ጥሩ ሰው መስላ ነገር ግን ለጽናት እጅጉን በጣም በመጥፎ እይታና ጣቷን ስትቀስርባት ተመልክተናል። ጽናትዬ ሰላማዊ ሰውና ጥሩ ሰው ናት ብላ ከጎኗ አብራ ቁጭ አለች። ከዛም ልጄን የትን ያደረግሻት በማለት እንግዲህ የቤቲ እናት ጽናትን ሙልጭ አርጋ ሰደበቻት። ሰላም ውድና የተከበራችሁ የቻናሌ ተከታዮች እንደምን አላችሁ? ለዚህ ቻናል አዲስ ሲሆናችሁ፣ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ጽናት ድራማ በክፍል ዘጠና ሶስት መተናል። ቤቲ ጠፍታለች ከቤት ጽናትና ቤቲ እጅጉን በጣም እንግዲህ አይጥና ድመት ሆነው ተጣልተዋል። ጽናት እንግዲህ ቤቲን ማየትም ሆነ ማስታመምም አትፈልግም። ምክንያቱም ጽናት እንግዲህ የመርዝን ጽዋ ያስጎነጨቻት ነች ቤቲ እንዲሁም ደግሞ ልጇንም ገላባታለች። ስለዚህ የልጄን ገዳይ፣ እኔን መርዝ ያስጎነጨችኝን ጀግና ማየት አልፈልግም። የእሷ የጤና መቃወስ ለእኔ ደንታም አይሰጠኝም። እንደውም ሲያንሳት ነው እሰይም ብላለች ጽናት። በጣም በሚያሳዝን ሁኔታ የቤቲን እንግዲህ እብደቷን አምና ልትቀበል አልቻለችም። ቤቲ በኖርማል ጤነኛም ሆና እብድ ነገር ነበረች። እናም እንግዲህ ጽናት አሁን ላይ የበፊቷን ቤቲ እና አሁን ላይ አብጃለሁ የተባለችውን ቤቲ አምና ለመቀበል ከእውነታ የራቀ እንደሆነ ውስጧን አሳምነዋለች። እናም እንግዲህ ኪራና ጽናትም ቤቲ ከነሱ ጋር በመኖሯ እጅግ በጣም እየተጣሉም እየተጨቃጨቁም የቤቱ ሰላሙ ጠፍቶ ደብዛው ድብዝዝ ብሎ ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ጽናት እና ቤቲ ይጣላሉ። ጽናት እና ቤቲ ተጣልተው ጽናት እየተነስታ ወደ ሰኒ ጋ ትሄዳለች። ኪራ ደግሞ ከቅዱስ እና ከናሆም ጋር ሆነው አንድ ላይ ይጓዛሉ። ኒና እና ቤቲ በቤት ውስጥ ነበሩ የቀሩት። እንግዲህ ኒና የቤተሰብ አንድ አካል ሆናለች ማለት ነው በአሁኑ ሰዓት። እናም እንግዲህ በዛ መሀል እንግዲህ የቤቲም እናት ቤቲን ለማየት እና ለመጠየቅ ወደ እነ ኪራ ቤት ተከስታለች። በእርግጥ የቤቲ እናት ልጇን ጥላ መሄድ አልነበረባትም። ከልጇ ጎን ሆና ልጇን ማስታመም እና መንከባከብ ነበረባት። እንደ እንግደኝነት እንግዲህ መታ ልጇን ልታይ ነበር የመጣችው። እንግዲህ እስኪ ልጄን ሊያት የት ነች? ስትልም አረ ምን በወጣሽ ቆይን ሄጄ ሊያት ተኝታለች በማለት እንግዲህ ቤቲ ኒና ሄዳ ለማየት ስትል የጠበቀችውን ነገር አላገኘችም። ቤቲ ከተኛችበት መኝታዋ ላይ የለችም። ኔናም እንግዲህ መታ ለቤት እናት ትናገራለች። የቤት እናትም እያዙ ሊቀቁኝ በማለት እንግዲህ አካኪ ዘራፍ ስትልም ዛቻ ነገርም እንግዲህ ለቤተሰቧ አድርሳለች። እናም እንግዲህ ጽናትዬም ለሰናይት እጅግ በጣም እንደከፋትና እና የቤቷ ሕይወቷ ምስቅልቁል እንዳለ በጣም አዝና ለሰኒ ትናገራለች። ሰኒም እንግዲህ ግን እኮ ኪራም እኮ ወዶ አይደለም፣ ምክንያቱም የጥፋተኝነት ስሜት ተሰምቶት ነው እንግዲህ ቤቲ በሱ ምክንያት ነው ያበደችው በሱ ፍቅር ነው ስትልም እንግዲህ ለጽናት ማስተባበሪያና ማጽናኛ ቃሎችን እንድትረጋጋ ስትላትም ነበር። እስኪ ሰኒ፣ በእኔ ቦታ ብቶኝ አንቺ ምን ታደርጊ ነበር ስትላትም፣ እኔ ቦና ንቄ ነበር ምገላት አለች። ሰኒም አንቺ በጣም ጎበዝ እና ትግስተኛ ሰው ነሽ። ስለዚህ ይሄ ትዕግስትሽ እንግዲህ መቀጠል አለበት ቻ ያለቻት በጣም ያሳዝናል። ጽናትም እንግዲህ ቅስሟም ስብር ብሎ ወደ ቤት ስትመለስ የቤቲ እናት እንግዲህ ሶፋ ላይ ቁጭ ብላ ቤቲ ጠፍታልች ተብሎ ጽናት አገራማ ነው ብላ ከጎኗ የእግዚአብሔርን ሰላምታ ሰታት ቁጭ ስትል የቤቲ እናት በስድብ ሙሽልቅ አረገቻት። ጽናትም እጅጉን በጣም ተናደደችና ለምን ከቤት አትውጭም? አለቻት። ይሄ ደግሞ ያንቺ የመቼው ቤትሽ ነው? ይሄ ቤት የኪራ ነው። ማን እንደነበርሽ እንዴት ትረሻለሽ? እዚህ ቤት አሁንማ አልፎልሽ፣ ሆድሽ ሞልቶ እያለችም እንግዲህ በጣም ሞራል የሚነኩ ንግግሮችን ለጽናት ተናገረች። ጽናትም በጣም ተናደረች። አንቺ ሴትዮ ከቤት ውጪ! በማለትም ደጋግማ ተናገረች። ነገር ግን የቤቲ እናት በጣም መጥፎና ክፉ ነች በልጄ ልጄ እንግዲህ በአንቺ ምክንያት ነው እንደዚህ ሆነችው፣ በማለትም ጽናት ላይ እንግዲህ ቀስር አባታለች በጣም በኃይለ ቃል አንዳንድ ነገሮች ሲነጋገሩ ኪራ በሌላ በኩል ደግሞ ኪራ እና ናሁም መራዊት ጋር ተከስተው ነበረ ለጽናት አማላጅነት ጽናትን እባክሽን ትዕግስት ይኑራት፣ ሐኪሞች የሰጧት መድኃኒት ተጠቅማ እስክትጨርስ ድረስ ብቻ ነው በየትኛ ጋር የምትኖረው ከዛ በኋላ ትሄዳለች እና እባክሽን ጽናትን ለምኝልኝ ምከሪልኝ በማለትም ሲማጽን ነበረ። ቤቲ በመምጣቷ በነገራችን ላይ እኔም ደስተኛ አይደለሁም፣ እንኳን ጽናት አልች መሩም። እናም እንግዲህ ሁላችን እኮ ደስተኛ አይደለንም፣ ነገር ግን ምን ላድርግ አለ ኪራ። እሺ ብለው ተያይዘው ወደ ቤት ሲመጡ ቤት ውስጥ እንግዲህ ቤቲና ጽናት ተያይዘዋል። ጽናትም እንግዲህ ለየቤቲ እናት ስለተናገረችው መልስ እንግዲህ በደንብ አድርጋ እጥፍ ድርብ አድርጋ ነበር የተናገረቻት። ያንን ስትናገር ኪራ እና ምሩ እናሆም ከኋላ ቁመው ያዳመጯት ነበረ። የቤቲ እናት እነሱ መምጣታቸውን ስታውቅ በጣም ጥሩ ሰው ሆና እባክሽን እኔ እኮ ለልጄ ብዬ ነው፣ ልጄ እኮ ታማቢ ነው፣ አታሳዝንሽም ወይ? እያለች እንደሚማፀን ሰው እንግዲህ ጽናትን አስመስላት ለምናታለች። እናም እንግዲህ ጽናትም ዞር ስትል ከኋላዋ እነኪራን ተመለከተችና ነገሩ ጣቢያው መቀየሩ ገባት። ከዛም ጽናትም መናገር ያለባትን ነገር ተናግራ ወደቃች። እጅጉን በጣም ስቅስቅ ብላም አለቀሰች። ኪራ ጽናትን ተከትሎ ሊሄድ ሲል መራዊት ነው አንተ እዚሁ ተቀምጥ፣ እኔ ነኝ ተከትያት የሚለው በማለት ምሩ ሄደች። ምሩም አንቺ ግን ጽናት እንዴት ምን እያደረግሽ ነው? የምታደርጉኝ ነገር ታውቆሻል እንዴ? እንዴት የቤቲን እናት እንደዚህ ትናገር? ያለች በማለት ጽናትን ለመቆጣት ጀመረች። እንደፈለጋችሁ አድርጉኝ፣ ምንም ችግር የለም በማለት እንግዲህ ጽናትም መናገር ያለባትን ነገር እና ደስ ይበላችሁ ይሄው እንግዲህ የፈለጋችሁት ነገር ሆነላችሁ፣ በምትፈልጉበት መንገድ ሆንኩላችሁ በማለትም ጽናት ተናገረች። መራዊትም እረጋለችና የተፈጠረውን ነገር ለመጠየቅና ለማጽናናት ሞከረች። በዛ መሀል ቤት ይጠፍታለች። ኒና ስትጠየቅ እኔ አላውቅም የት እንደሄደች አለኝ። ከዛ እንግዲህ ኒና ከጽናት ጋር እንደተጣሉና እንደተኛሽ ነበር የምታቀው ። ቤቲ ከጽናት ጋር በመጣላታቸው ከቤት ወታ እንግዲህ ራሷን ከፎቅ አውርዳ ልትፈጠፍጥ በረንዳ ላይ ቁማለች፣ መስኮት ላይ፣ በጣም በሚያሳዝን ሁኔታ በሰው ኃይል ርብርብ፣ በእናቷም ጩኸት ቤቲ ራሷን ልትፈጠፍጥ ካለች። እናም ራሷን ስታ ወደቀች ከመሬቱ ላይ ስቶ፣ እንግዲህ ኪራ ወደ ቤት ወሰዳት። እናትየዋ ላይ ተኝታም እንግዲህ ተመልክተናል። እንግዲህ ሁሉም በየአቅጣጫው ሲፈልግ ነበረ። እኒናም ፈልጋ ፈልጋ ጠፍት አለችባት፣ ደከማት። በስተመጨረሻም መጨረሻም ሰኒን መንገድ ላይ አገኘቻት። ሰኒን መንገድ ላይ አግኝታ እንግዲህ ምን ሆነሽ ነው በማለትም ሰኒ ጠየቀቻት። ቤት ጠፍታ ቤትን እየፈለኩ ነው። እኔ የማን ፈልግ አብረን ስትልም፣ እኔን እንዲ ጭራሽ የምፈልገው እንደውም ሁለታችሁም ተያይዛችሁ በዛው በጠፋችሁ በማለትም ሰኒ መለሰችላት። በቃ እንደዚህ ካልሽማ እንደውም ደክሞኛል በቃ ወደ ቤት እንሂድ ብላ እንግዲህ ኒናም ፍለጋዋን አቁማ ወደ ቤት ገቡ። ሁሉም አንድ ላይ ተሰብስበው ቤቲም እንግዲህ እናቷ ላይ ተኝታለች ማለት ነው። እንደዚህ ተዘርራ ተኝታ ነው እንዴ ጠፍታለች ተባለችው እያለችም ሰኒ ስታወራ ነበረ። ብቻ ግን ሰኒም የጽናትና የኪራ በጽናትና በኪራ መሀል ጣልቃ ገብ የገቡ ሰዎችን አጥብቃ ትቃወማለች። ጽናትን በጣም ተወዳታለች። ለጽናት ትዳር፣ ለጽናት ሕይወት እጅጉን በጣም የምትንሰፈሰፍና ድንቅና መልካም ጓደኛዋ ነች። እናም እንግዲህ በንደዛ ሁኔታ ነገራቶቹ በጣም አስጠልተውበት ተመልክተናል ማለት ነው። የቤቲ እናት ጽናት ላይ ጣቷን ቀስራባታለች። ልጄ አንድ ነገር ብትሆን አልለቅሽም ብላታለህ። እናም እንግዲህ የቤቲ እናት ወይንም እቤት ውስጥ ከነኪራ ጋር ሁና ልጇ ልትንከባከባት ይገባል። ልጇን ጥላ ሂዳ ግን ልጄ ምን አደረገች? ልጄን አንድ ነገር ብትሆን ከእናንተ ራስ ላይ አልወርድም ብሎ ዛቻ ማቅረቡ ጥሩ አይደለም። ጽናት ደግሞ እሷን ላለማየት ከፈለገች ወደ አባቷም እኮ ገጠር መሄድ ትችላለች። ነገሩ ግን ውስብስብ ስብ ብሎ እንግዲህ ተመልክተናል። በጣም ነው የሚያሳዝነው እናም እንግዲህ የጽናት ድራማ የክፍል 93 ነገራቶቹ ጽናትም እንግዲህ ቤቲ እንዳላበደች እና አውቃ እንደሆነ ነው የምታውቀው፣ እና የቤቲን ዕብደት እንግዲህ አምና ልትቀበል አልቻለችም። የቤቲ እናትም እንግዲህ አሁን ላይ ጽናትን እንግዲህ እጅጉን በጣም በጣም በሚያስጠላ ሁኔታ እንግዲህ ተናግራታለች ማለት ነው። ጽናት እንግዲህ ለቤቲ ያላት አመለካከት እጅጉን እንደውም እየባሰበት መጥቷል። እናም እንግዲህ ቀጣይ ጣፋንቷ ምን ይሆን ጽናት ቤትስ ምን ያክል ይሆን እነሱ ቤት የምትቀመጠው? እንደመጣች እዚሁ ትቀር ይሆን ወይንስ መድኃኒቷን ጨርሳ ወደ ቤቷ ትመለስ? ወይንም ኪራ የሚሸኛት ይሆን? ይህን እንግዲህ በቀጣይ ክፍል የምናየው ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል ደግሞ በአዲስ ቪዲዮ እስክንገናኝ ድረስ ባላችሁበት ቸር ሰንብቶ፣ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንግዲህ አበረታቱን ስል በአክብሮት ጠይቃለሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ ጊዜያቶች እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ባይ ባይ።